አባት ለሌላ አባ ሰጥቶና ማካሪ አባት ፊቱ አንድ ቀን የማይጦቅር አባ ሰጥቶና ሀብታም ነኝ እኔ ደግሞ መኪና አለኝ ብሎ ማይኔቅ ማይረሳ ሁልጊዜ ጊዜ ለሰው ወርዶ ሰላም የሚል ሰው የሰጠ አምላክ ሲሙ ይባረ። እኔ ስራ ካጣው አንድ አመት ከምናምን ሆነ። ና አንድም 18 አመት ልጅ አለኝ። ትራንስፖርት መምጫ መሄድ አለ አባ ስራ የለኝ ምን ሊሆን። ስለ እግዚአብሔር ያዘጋጃል፣ መሰውቲን በግ እግዚአብሔር ያዘጋጃል። ልጅ አትፍሪ ብሎ ሰጠኝ። እግዚአብሔር ዘመኑን ይባርኮ። ይሄ ላንቺ ምልክት ነው። የስራ በሮች በቃ ተከፍተዋል ሲለድ ሺ አባ እግዚአብሔር ይባርክ ብዬ በተሚን መልል ጌታ ፍት ነው ለ500 ብር ብቻ ነው ባኳንቴ ዘር ነው አባተ ዘር ነው በዚህ ስራ ይለወጥልሻል ብሎ ሰጠኝ። እግዚአብሔር መልካም ስራ አስገባኝ በራሱ ት ትምህርት የለኝም ውጤት የለኝም ዶክመንት የለኝም የለኝም ግን በታምራት ያኖራ አባ የተናገረ ጌታ አባን እኮ እግዚአብሔር ዛሬ ለማውቁት ግን ሁለተኛ ሰማይ አቅፍ ና ጸልያችን ጸልያ። ከዛ ቀን ጀምሮ 1600 ነው አንድ ጊዜ የሚውጣ መድሃኒት የሚገዛው። ከዛ ልክ ፈተና ሲደርስ ጊዜ የማ አይሆንም። ይሄ የጠላት ስራ ስለሆነ መንፈሱ ተመትተዋል። በልጄ ለአትሰራ በኢየሱስ ክርስቶስን ብዬ ህትኩ አባም ውሃ ሰጠኝ ጸለየልኝ። አሁን ልጄ 3 ወር ነው በቃ